መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘሁ ጊዜ የግብረ ሶስትነታችሁን ለማግኘት ተመራምሮ አንድነትን ከሶስትነት ሳይቀላቅል የመለኮትን አንድነት በዘላለማዊ ትልውና አምናለሁ። ለዝክረ ስምከሙ አወልድ መንፈስ ቅዱስ ሆይ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባህሪ አምላክነታችሁ መለኮታዊ እጅ ከተከለው ተክለ ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ የጠናለሁ እኔ አገልጋያችሁ። ለስርተ ርእሰ ክሙ አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ ከህብረ በረድ ይልቅ ጽሩየ ባህሪ ለሆነው ለራስ ፀጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገስተ ባይታዊ የባለ ብዙ ገድል ሦስትነታችሁን አስተማረ ሶስቱ የምስጋና ቃል። በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር ተረጋገጠ በትክክል። ለርዕሰ ክሙ አወልድ መንፈስ ቅዱስ ሆይ የነፍስና የስጋ ገዥ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕሰ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁ ዘውድ በኢያሱ ራስ ላይ አቀዳጁ በስም ሶስት በባህሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስን አሳንጿልና ለገጽክሙ አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፈጡራን ሁሉ ዐይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፈጡራን ሁሉ የበላይ ገዥ ለመሆን ተነሳስቶ ጸላኢ ዲያብሎስ ከባለሟልነታችሁ ወጥቶ ከማህበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጥራችሁ በእሱ ቦታ ተክታችሁ ክብር ምስጋና ይግባችሁ ለዘላለሙ። ለቀራ ንብት የከሙ አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳን ብዛት ድንጋጼ እስኪ ይዘው ድረስ አመፀኛውን ለሚመረምሩ ቀራ ንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ የማያበላሸው የእንቁ ባህሪ መዛግብቶቼ ናችሁና ቸርነታችሁ በዚያች ፍርድ የሚሰጥባት ዕለት ገሃነመ እሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣው ያድርገኝ። ላይ እንቴክሙ አብ ወልድ መንፈስ ቅዱስ ሆይ አይኖችን ለፈጠሩ አይኖቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና ስሉስ ቅዱስ ውሃይ እሳትን ያለ እሳት የሚያነድ ውሃውን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውሳጣዊ ሰውነቴ ምግብ ለአፋዊ ሰውነቴ የነጭ ሐር ልብስ ይሆነኝ። ለአእዛኒክሙ አወል መንፈስ ቅዱስ ውኸይ ርእይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሶስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ነው። ለህላዌክሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናት ከመፈጠራቸው በፊት በብርሃንነታቸው ላሉ መላታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚያ ዓለም ለውጥ ንጉስ መከራ አድኑኝ። የቅናት እሳት የሚነድበት የሐሜት ትል ነቀዝ የተመላበት የምድር ገሃነም እሱ ነውና ለአይናት ፌክሙ አብ ወልድ መንፈስ ቅዱስ ሆይ የምስጋናን መስዋዕት ለሚያሻትቱ አይናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና፣ ድሆችንና ችግሮችን ድንጋይ ጥራዊ አድርጎ ሰማያዊ የነፍሴን ቤት ይሰራልኝ ዘንድ በህንፃ ወራት የአናፂዎች አለቃ የሚሆን ምጽዋትን ይዘዙልኝ። ለዘዚያ አክሙ ከናፍር አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፍራችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ቸርነት የባህርያችሁ ነውና ይቅርታ አድርጉልኝ። የተስፋ ጠመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ድሃውን ሄጌ የሚጎበኝበት እግር እያለች ሃይማኖት ከምግባር ሕይወቷ ተለይታለችና ቸርነታችሁን ላኩልኝ። ለአፉክሙ አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋህዱ ሃይማኖት ዱር ወይም ገዳም አበባው ጌጡ ናችሁ። ስሉስ ቅዱስ ሆይ በአንድ አላድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮት አምልኮቴን ለውጡልኝ። ለአስናኒክሙ አወልድ መንፈስ ቅዱስ ሆይ ስጋዊ አስናን ላይደሉ ለአስናናችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ደመናም የአንድነቱን ዝናማት ናችሁ። ስሉስ ቅዱስ ሆይ በመንፈሳዊ ውስጣዊ ልቦና ውስጥ ህጋችሁን በሰራችሁ ጊዜ በጨለማ የተከበበች የሲና ህግ ከአይሁድ ጋር ተወገደች፣ ለህጋችሁም ቦታዋን ለቀቀች።